ብስምኣብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ስምንት በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች መቤታችን የቅድስት ድንግል ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብሪግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቆ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሳ። ክብሪግባውና ሕፃኑን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን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 ይህችም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከዛሬ አለች። ሰዎችም ከአገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግልም እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችን ቅድስት ድንግል ማርያምን ለመረጣትና ለወደዳት በስጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ እርሱ ላቀረበን ወራሾቹም ላደረገን ለሎል እግዚአብሔር ክብር ምስጋና ለዘላለሙ አድሮ ይኑር አሜን። ሰላም እብል ለቅዳሴ ቤትክ ይህን እስት ሃባንቃ ወልድኪ ማይበረከት ማርያም ድንግል በስምኪ በቆየት እስሜይት ዋብ ለዘጸሌ በኩሉ ለሰናይ ሀብት ወፍጹም ፍት በዝህ ችምለት የአንድ ሺህ ሁለት መቶ ሰማዕታት መታሰቢያቸው ነው። ደግሞም ትካሮንና የአውሎጊስ የበዓላቸው የትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁሉን የክርስቲያን ወገኖችን እግዚአብሔርን ለዘላለም ይማረን፣ አሜን። በዚህችም ዕለት የሮማኖስ እና ትምዳ አረፈች። በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ትምዳ ለውልዳ ሮማኖስ ወሙ ዘተካፈሉ ክበዳ ጽሑፋነ መልክ ወስም ለኢየሩሳሌም በአውዳ በደምስም ኦሙ ይታበዩኒ ምዳ በእንታጢያት ወፅርቅ አመይከውን ፍዳ። አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ሰኔ ዘጠኝ በዝች ቀን በዝህችም ዕለት የታላቁ ነቢይ ሳሙኤል የረፍቱ መታሰቢያ ነው። በዝህችም ዕለት ቅዱስ ሉኪያኖስ ከሌሎች አራት ሰማዕታት ጋር ሰማዕት ሆነ። በዚህችም ቀን የዮሐንስና የጳጳሳር ክላስ የረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን